ዘትገብር የማነ ከኢታይምር ጸጋምከ። ቀኝህ የምትሰራውን ግራህ አትወቅ። ይሄ ኃይለ ቃል ስለነገረ ነው። በማቴዎስ ወንጌል ምዕራፍ ስድስት ቁጥር ሶስት ጀምሮ የምታገኙት ኃይለ ቃል ነው። ስለ ምጽዋት ሲናገር ቀኝህ የምትሰራውን ግራህ አትወቅ። ይሄ ማለት ቀኝ ሀይል አለው፣ ብዙውን ትንሽ አስመስሎ ይሰጣል ይደፍራል። ግራ ግን ትንሹን ብዙ ያስመስላል። ስለዚህ ብዙ አልሰጠውም ብሎ ወደ መሰሰት ያመጣልና የያዝከውን በድፍረት ስጥ። ትንሽ አስመስለ ስጥ። ብዙ ነው የሰጠው አትበል። ተወድሶ ከንቱ አይኑርበት ሲል ነው በሌላ በኩል ቅዱስ ወንጌል እንደሚነግረን ትርጓሜው ቀኝ እጅ የምትሰጠውን ግራ ትወቀው የተባለ፣ ግራ የተባለች ሚስት ናት ይላል። ያው ሚስት ናት ካለ ባልም አለ በተቃራኒ፣ ወይ ባልን ወይ ሚስት ነው ይሄ ማለት። ምጽዋት የማይወድ ባል ቢኖርሽ ወይ ምጽዋት የማይወድ ሚስት ብትኖርህ፣ ስትሰጥ አትንገራት ማለት ይሄማ መደበቅ ይሆናል፣ አሰት ይሆናል አይደል። ግን ከሰጠህ በኋላ ንገራት ወይም ከሰጠሽ በኋላ ንገሪው። ማይወድ ከሆነ ማለት በምጽዋት ምክንያት የምታገኘውን ጸጋ እንዳታጣ እሱም ቢሆን እንዳይጎዳ ወይም እሷም አካልም እንዳይጎዳ ከሰጠ በኋላ ሰጥቻለሁ በል አትወቅ ይላል። ያዳክመሃል፣ መልካም ስራ ከመስራት ያዳክመሃል። ጸጋም ያላቸው ልጆች ናቸውም ይላል ልጆች ያዳክማሉ። ወራሾችና አባታችን ገንዘባችን አትስጥብን፣ እናታችን አትስጭብን፣ እኛ በምን እንኖራለን፣ በምን ራሳችን እንችላለን የሚሉ ልጆች ስላሉ ልጅ ለምጽዋት አያበቃም ያዳክማልና፣ ለልጆች ሳትነግር ስጥ፣ የሰማይ መንገድህን ስራ። በሌላ በኩል በጠቅላላ ቤተሰቦች ጸጋም ተብለዋል። ያ ማለት ቤተሰቦች እንዳያዳክሙህ፣ ከቤተሰብም ወጥጦ ምጽዋት እንዳትስጥ የሚነግርህ ገንዘብ ካልተሰበሰበ እንዲህ አይሆንም፣ ገንዘብን አታባክን፣ ገንዘብ አትስጥ፣ አትዝራ በምጽዋት መልክ የምትጸድቅበትን መንገድ የሚከለክልህ ሰው ካለ እሱ ሰው አይወቅ፣ ያዳክመሃል። መልካም ስራ እንዳትሰራ ይላል ማለት ነው። ቀጥሎ ማይቶቱ ለስጋ ከአይን ከቦቱ የስጋ ብርሃኑ አይንህ ነው ብርሃኑ አይንህ ነው። ይህም እዛው ማቴዎስ ወንጌል ላይ የተጻፈ ነው ምዕራፍ ስድስት ላይ አይንህ እመሰ አይን ከጸዋግ ሁሉ አባል ከጽልመተ ይከውን አይንህ ደካማ ቢሆን ወይም አይንህ ማያይ ቢሆን አይንህ ቢጎዳ ሰውነት በሙሉ ጨለማ ይሆናል። አይን ብርሃን ከሆነ ግን ሰውነት ብርሃን ይሆናል ይላል። ስለ ብርሃንነት ከተናቅ በኋላ ምጽዋትህ፣ በሌላ በኩል አንድ ሚልና፣ ምጽዋትህ ተወድሶ ከንቱ የሌለበት ከሆነ ስራ ሁሉ ይከናወንልሃል። ስራና የሚከናወነው ተወድሶ ከንቱ በሌለበት ምጽዋትህ ነው። ነገር ግን ምጽዋትህ ተወድሶ ከንቱ ያለበት ከሆነ እንደ አሕዛቡ በየምኩራ ስሰጥ ሰዎች እያዩህ እያስጨበጨብክ ነጋሪት እያስጎሰምክ ምጽዋት ምታደርግ ከሆነ በአደባባይ ዋጋህን ታጣለህ። ሰውነት ዋጋህን ታጣለህ ማለት አሁን ብዙ ጊዜ በቤተ ክርስቲያን የምናደርገው ምጽዋት ሌላውን እንዲያነቃቃ ተብሎ ሌላውን እንዲስብ ተብሎ በአደባባይ ገሌ ይህን ያህል ገንዘብ ሰጠ፣ ይህን ያህል አደረገ፣ ሌሎቻችሁ አጨብጭቡ ልልበሉለት እግዚአብሔርን አመስግኑ ወንድማችን አባታችን እንዲያረገ እናታችን እንዲሰራች ታችን ይባላል እና በእርግጥ ለተናጋሪዎቹ ሌሎችን መሳቢያ ስለሚጠቀሙበት ነው እግዚአብሔር ህቡ ነው ሁሉ ነገር የሚያውቀውን። አንዳንዶቹ ደግሞ ስማ መጠቀስ ያልፈለገች ስሙ መጠቀስ ያልፈለገ ይህን ያልሰጠ የሚባሉ ሰዎችም አሉ። እነሱ የተሻለ እንትን አላቸው ገብቷቸዋል። ምጽዋት እንዲህ በድብቅ እግዚአብሔር እንዲያዩ ተደርጎ የሚደረግ ነገር ነው። ማይቶቱ ለስጋ ካይነ ከቱ ምጽዋትህ ተወዱ ሰቀምቱ የሌለበት ከሆነ ነው ግዳጅን የሚፈጽምልህ የሰማይ ዋጋ የሚያሰጥህ ስራ ሁሉ የሚከናወንል ይመስል ቀጥሎ መሰጾም ከወፀለይ ከይባንከይ ከምሰይ አፉከ ከጾም ከለይ እንዲሁም፣ ከምትመገበው በጾም ምክንያት ወይም ደግሞ ከሲሳይህ ከሀብት ከምትበላው፣ ከምትጠጣው ነገር ከፍለህ ከሰጠህ ዋጽገብ ከርሆበ የተራበን ሰው ብታጠግ ይሰርቅ ብርሃነከ ያን ጊዜ ብርሃነ ጽድቅ በአንተ ላይ ብልሃል የጽድቅ ብርሃን ያበራልሃል። አሁን መስጠት ከአንድ ወገን እኮ የሚጎል ነገር ይኖራል። አጉዶለህም ቢሆን ነው የምትሰጠው፣ ነገር ግን መወሰን ይጠይቃል። መወሰን ይጠይቃል። ከምግብ ካለህ ገንዘብ በተለይ ደግሞ ስትጾም ልትመገበው የነበ የተያዘለት የቁርስ ወይም የምሳ ሰዓት ተይዞለት የነበረው ያ ዋጋ ያ ገንዘብ ወይም ያ ምግብ ለድሃ ሲሆ ያሰጣል፣ ጾሙን ሙሉ ያደርገዋል ማለት ነው። ይሰርቅ ብርሃንህ ያን ጊዜ የጽድቅ ብርሃን ባንተ ላይ ይበራልሃል። ጸሎትህ ጾምህ እውነተኛ ይሆን ዋጋ የሚያሰጥ ይሆንልሃል። ወያንቀለቅል መሰረትህ ከማለት ደግሞ ያን ጊዜ መሰረት የማይናወጥ ይሆናል። በዓለት ላይ የታነጸ ቤትን እንደሚመስል ሰው ትሆናለህ። እንደዛ ትሆናለህ፣ አትናወጥም። ጸሎትህም ምጽዋትህም ጾምህም በእግዚአብሔር ፊት ውኩፍ ስለሚሆንልህ አትናወጥም ማለት መሰረት ያለህ ትሆናለህ። በምድርም በብዙ ነገር የጠነከርክ ትሆናለህ። በሰማይም ከሰማይ ከርስተ መንግስተ ሰማያት እማትናወጥ ትሆናለህ መዝገብ ብከ ባህብ የሁለ ልውልም ስለ ነፍሰ ጻድቃን ማትና ወጠው። ለምንድነው ካልከኝ፣ ደግሞ ከጻድቃን ነፍስ ጋር በልዑል እግዚአብሔር ዘንድ መዝገብ አለህና በዚህ ምድር የምንሰጠው በነገራችን በሰማይ መዝገብ የሚመዘገብ በተለይ ምጽዋት በሰማይ መዝገብ የሚመዘገብ ነው። ሰው ገንዘቡን ባንክ ላይ ያስቀምጥ ይችላል፣ በሌላ ማስቀምጥ ይችላል። በምጽዋት ያስቀምጠው ግን በሰማይ መዝገብ የሚመዘገብ ነው። ይሄንንም እዛው ወቅዱስ ወንጌል ላይ ዝግቡ ለክሙ መዝገበ ዘበሰማይ ሀበጻጼ እሱ ወይ ይከርዩ ሰረቅት ወይ ይሰርቀው ሀበጻጼ እያማስኖ እያለ ይናገራል። በማይጠፋ ዝግ ብል በማይበላው ሌቦች በማይሰርቁት በሰማይ መዝገብ አስቀምጡ ገንዘባቸውን ይላል እና ይሄ ማለት ምንድን ነው? ምጽዋት ነው፣ ሌላ ምንም አይደለም። በምድር የሰጠው በሰማይ ጥቦ ይቆያል፣ ዋጋ ሆኖ ይቆያል። ቅዱስ ቶማስ ሐዋርያ እንዳደረገለት ለአንድ ባለጸጋ ነውና በነብሰ ጻድቃን ዘንድ ዋጋ አለህና መሰረት አይናወጥ ይላል። ቅዱስ ማመጣልን የቅዱስ ወንጌል ማቴዎስ ወንጌል እናንተ በሙሉ አነቡት ስም ይናገራል ስለ ጸሎታችንም ግብዝ እንዳይሆን ጾማችን ግብዝ እንዳይሆን እንደ ግብዝኛም ደግሞ በተወደ ሰው ከንቱ ዋጋ እንዳናጣበት ምጾታችን መምሰል እንዳለበት መዝገባችን በየት ቢሰበሰብ ገንዘባችን ዋጋ ያሰጠን ማይሰረቅ የዘላለም ብዕል እንደሚሆነን ስለ እሱም ይናገራል። በጥንብ የሚመክረን ስርዓት የሚያስተምረን ክፍል ነው ማቴዎስ ወንጌል ምዕራፍ ስድስትን እናንተ ሙሉውን አንቦት ያስተማረ ነው። እግዚአብሔር የተመሰገነ ይሁን። በቅዱስ ያሬድ በኩል የመላእክትን ዝማሬ እንድንሰማ እንዲሁም አዲስን ከብሉይ ጋር እንድንረዳ የፈቀደልን እግዚአብሔር ስሙ የተመሰገነ ይሁን። የቅዱስ ያሬድ በረከቱ መልካም ሰብአዬ ይቆየ